ቤተሰቦች በሀገር ውስጥ ያላችሁ በውጭ ያላችሁ በያላችሁ በሰላማችሁ፣ በዘዘች ይበድልኝ እንግዲህ ሀገራችንን ሰላም ያርግልኝ። የራሳችንን ኃጢአት ነው መሰለኝ የራሳችንን ኃጢአት ስራው በዛ ነው መሰለኝ። በቀደም ለታ ቁጭ ብዬ ማለት ነው እና የመሬት መንቀጥቀጥ ነበር። ሌሊት ከሌሊቱ ስምንት ሰዓት ላይ አልጋላይ አልጋ የራሱ ይዞ ሲያነጠረኝ ማለት በጣም ደነገጥኩኝ ማለት ነው እና ትናንትናም ደግሞ ሴፍቲን ብያችኋለሁ እና ስዞር እዚያው እየን የመጣሁት እዚህ እዚህ ጋር እያችሁ ብዙ ንብረቶ ጫማዎች፣ ምናምን ወስዶብኛል። ይብላችሁ፣ ገና እዚህ ደግሞ አልጋ ውስጥ አለ ማለት ነው እና የዛሬ ስንት ቀን ነው ጎፋ ምድር ላይ እንደዙ ጎርፍ ወስዷል ማለት ነው እና እኔ የከፋ የተዘባሁ ነፍሰውና እኔ በጣም ነው የከፋኝ። ሆነ አንዳንዴ ብቸኛ መሆን እና ዳላትዬ ደግሞ እጅግ በጣም አርጌ አመሰግናለሁ። ትናንት ይህን ቪዲዮ አይታ ማታ ላይ ዝም ብዬሽን የቦሰትኩት ማለት ነው። እጅግ በጣም አርጌ አመሰግናለሁ። አይዞሽ፣ አይዞሽ ላላችሁ እንግዲ እጅግ በጣም አርጌ አመሰግናለሁ። እና እኔ በጣም ከፋኝ አሁን ማለት ነው። እና አንዳንዴ ብታስቡ እውነት በጣም ከፋኝና ተንስቼ ሳይው ሶርድ ደጅ ላይ ሲንጫጩ ማለት ነው እና እንትን አለብኝ ማለት ነው። ካልጋ ላይ ሲወርድ ሞላብኝ ወረደ ማለት ነው እና ጋይ ሲዲ ብዙዎቻችሁ እንትን ብላችኋል ማለት ነው እና እኔ አሁን ከፋኝ ማለት ነው። ማርያምን አሁን በጣም ከፋኝ ማለት ነው እና ከትናንት ወዲያ ማለት ነው እና አልጌ ለለሊት ስንት ሰዓት ምናምን ይሆናል ተንቀጠቀጠ ማለት ነው። እንደዚህ ብየስ ዞር ብየሳይ ምንም የለም ም የለም ማለት ነው። ወይኔ መድኃኔ ዓለም ድንግልዬ፣ ማርያም አስማዬ እንዴ ብቻዬን እዚህ የሆነ ነገር ተደርምሶ እንዳልሞት ብዬ ማርያምን በጣም አሰብኩኝ ማለት ነው እና ይሄ ሁሉ ገና አልጋዬን አወጣለሁ። ይሄ ሁሉ የምታዩት ማለት ነው ገብቶበት በስብሶበት ነው። አሁን ይሄ ሁሉ ምጣት፣ እንደገና ደግሞ አሁን አልጋዬንም አሁን ደጁ ራሱ ጎርፍ ቆሻሻ በቆሻሻ ብቻ ነው ማለት ነው እና የሰው ልጅ የምንሞትበትን አናውቀውም ማለት ነው። ግን አሁን ላይ የከፋኝ ነው ማርያምን አይዞሽ፣ አይዞሽ በቃ አታልቅሽ። ለቦጎ ነው እንግዲህ ውድ ቤተሰቦች፣ በጣም ከፍቷል። ለእውነቱ እኔ እንደዚህ ጎርፍ ይገባል ብዬ አላሰብኩትም እና ለካ ሰው ያስፈልጋል ማለት ነው። ምክንያቱም ለሰው ሰው ነው መድኃኒት በጣም ይገርማ ማለት ነው። እዚህ ጋር የምታዩ ሁሉ በስብሰ ኮንፎርቷ ምናምን እንደዚህ ለብሳ የምትተኛው ነው እና እንዳለ ብስብስ ይብላል ማለት ነው። እዚህ ጋር ደግሞ እንደሚታየው ልብሷ ነው እና ብስብስ እንዳለ ውሃ ዘጭ ብሎበታ ማለት ነው። ለምን እዚህ ጋር እንትን ብላ ማለት ነው። ይሄ ይሄ በሙሉ ይታያል ይወጣልና አንዱ ነገር ማለት ነው። ስለዚህ አንዳንዴ ብለ የዛሬ ስንት አመት ነው እዚህ ጎፋ ምድር ነው እና እንደዚህ በልፏቸው ሄደው ማለት ነው እና የገፋ ይለምድን ነው። ግን ያ እድሜ የኢትዮጵያ ሕዝብ ወንድምም አለኝ እህትም አለኝ። አይከፋኝ። ግን ባጠገባችሁ ደግሞ አይዞች የሚል ስለሚያስፈልግ ነው እንጂ አሁን በርቀት ሆናችሁ ነው። ያን ማታ ያለቀቁትን ቪዲዮ ሁላችሁም አይዞሽ፣ አይዞሽ ምንድን ነው ሰው ጋር ሂጂ አይዞሽ ምናምን ያላችሁ ማለት ነው። እና የቅርብ የልብ ወዳጆች በሩቅ ብዙ ዘመድ እህት ወንድም አለኝ። ግን አሁን መንቀጥቀጥ በቀደም ተኝቼ ከሌሊቱ ሁለት ሰዓት ላይ ነው ምናምን ላይ ማለት አልገው እንዲህ ሲንቀጠቀጥ ብድግ ብዬ ተነሳሁ። ደነገቁ የሆነ ነገር በዚያን ጊዜ የሆነ ነገር ቢደብይም ችግር በጣም ተሰማኝ። ከፍ አይባል ነውና ከዛ ደግሞ ትናንትና ዞሬ ስመጣ ታኛውን ወደ አምስት ሰዓት አስራ አንድ ሰዓት ሁለት ሰዓት ምናምን ላይ ይሆናል እና በቃ ጭ ታኛው ከዛ በኋላ በር ላይ እንደምታወቅ ማታ ዝም ብዬ ነው እኔ እንትን ያልኩት ማለት ነው ሲንጫጩ ምን ሲሉ ከዛ እዚህ ድረስ ነው የገባው። ገና አሁን ይሄን ራሱ አወጣለሁ ገና አልጋው ስራ አለ። በዚህ ጋር ስገፋ በመጥረቅ በመጥረጊያ ስገፋ ዝም ብዬ ካልጋ ላይ ሰው የተደባደበ ነገር ነው ይመስለኝ። ዝም ብዬ ዝልል ብዬ ሰር ውሃው ላይ ነው እዚህ ላይ እንትን የገባውበት ማለት ነው። በጣም ነው የደነገኩት። በጣም ይሄ ራሴ ሁሉ ማርያምን ይኔ አይደለም ይሄ ማለት ነው። እንዲህ አልኩኝ። ለምንድን ነው አልኩኝ፣ የሆነ ነገር በመሬት መንቀጥቀጡ በጣም እንትናለኝ እንግዲህ አንዳንዴ ሰው ያስፈልጋችኋል። አይዞሽ እና ያችን ቪዲዮ በለቀቅኩበት ማለት ነው ሁላችሁም አይዞሽ አይዞሽ ላላችሁኝ እጅግ በጣም አድርጌ አመሰግናለሁ። በርቀትም ቢሆን ሰው አለኝ፣ በቃ አይዞሽ የሚለኝ አለኝ። ላለ ብቸኛ ነኝ የምነበረ ለምንድን ነው በጣም እንደዚህ። አሁን ሰው ራሱ ያስፈልጋል ማለት ነው እና የሆነ ነገር ቢሆን እኔ አሁን በር ዘግቼ ነው ምተኛው። በቃ እኔ ጭንቅላት በመሬት መንቀጥቀጡ ምን አሰበ እንዴ፣ የሆነ ነገር ቢሆን የሆነ ወይ ከእንደዚህ ወኝ ስሞችስ እንትን ብል ኖሮ አልኩኝና፣ ስለዚህ ነው አሁን ደግሞ ፓርቲቱ ላይ አልቅ የሰዋጣ እየጠራረኩኝ የበሰበሰ ቁም ሳጥኑ ድረስ ማለት በቃ የሆነ እንዴት ነው እናንተ፣ ሞራ ሞራሌ በጣም ቢከምን ያሪ በቃ እውነት በጣም ለምንድን ነው አልኩኝ በቃ እና ስለዚህ እኔ ጋር ብቻ ሳይሆን ሁሉ ግቢ ውስጥ ነው ቤት ሁሉ ያፈረሳል ማለት ነው። ግን ፈራው አሁን ማለት ነው እንዴ ምን አባቱ አንዱ ልቤ እንዴ ሞት ቢመጣም እኮ አንደፊቱ ነው ግልግል ነው። ግን መኖር እፈልጋለሁ ማለት ነው። መኖር እፈልጋለሁ እኔ አሁን መሞት አልፈልግም ማለት ነው። እና አንዳንዴ ነው እስማ የሚገባቸው የሚያስገባቸው ነገር አለና እንዴ አሁን ደግሞ እኔ በፊት በሞትኩኝ እላለሁ። ማርያም ብዙ ነገር ማስበው ይዘ ብዙ ነገር አስባለሁ። ምን አባት ወለ ወለውና ምንም እዚያው ላይ ሲሆን የላችሁ በሞትኩላለሁ። የሆነ ነገር ደግሞ መስመር ስትይዙ መኖር እፈልጋለሁ ፍራም ጀራ መብላት እፈልጋለሁ ትላላችሁ። እና ስለዚህ ቤተሰቦችዬ ይሄ ለሸሪያ እና በቀደም ቲክቶክ ወረችሁ ያወሩት እውነት ነው። ትናንትና እኔ ጋር አን አይደለም አይምሩ ማለት እኔ ጋራ ስላልሆነ በጣም ደነገኩኝ። ማለት ነውና ለዚህ ነው ነን ነው መሬት መቀጥቀጥ ስምንት ሰዓት ላይ እኔም ተኛሁበት ቀስቅሶኛል፣ ቀስቀሶኛል መሬት መንቀጥቀጡ ማለት ነው። አሁን ይሄ ሁሉ በሰበሰ እንግዲህ፣ ይሄ ሁሉ በሰበሰ ግን እንትን ለማለት ሞራሌ ሁሉ ነው የፈሰሰው። ጋይት ነው ደክ ምን እና ከዚህ ውድ ቤተሰቦች እንግዲህ እኔ እውነት በጣም ሆነ የደነገጥኩት ማለት ነው። በስማ አጻታችሁን ብዙ ስለሆነ ነው መሰለኝ እንግዲህ በኢትዮጵያ ላይ የመሬ መንቀጥቀጡን በዝቷል። እንግዲህ ቢያንሰን ያንሰናል፣ በእርግጥ ያንሰናል። እውነት ስራችን እንደ ስራችን ያንሰናል። ለምን እኛ እኮ በሰው ሀገር ላይ ያለን ለደሃ እናስባለን፣ ለሌለ ለተራበ ማብላትን እንፈልጋለን፣ ካለን ላይ መስጠት እንፈልጋለን። እዚህ ኢትዮጵያ ምድር ላይ ቁጭ ብለን ግን ቢኖረን ራሱ ማድረግን የማንፈልግ ሰዎች አለን ማለት ነው ውዶች፣ ሁሉም አይደለም። ስለዚህ እቺ ገኒ ደግሞ ማለት ነው ገነት ደግሞ እንግዲህ እውነት በጣም አዛዘነችኝ ማለት ነው። አሁንስ በጣም አዛዘነችኝ አንጀቴን በላችን። ምክንያቱም እዚህ ጋ ውዶቼ እኔ እንጃ ስንት ነገር አለ ሰውኮ ትንታ ራሱ በዛው የሚያስቀራል ግን፣ አሁን እንደዚህ ጠዋት ደውላልኝ አረ ጎርፍ ወሰደኝ ስትለኝ እንዲህ ነው ያደረ ማለት ነው። ዝናብ እንዲህ ነው ያደረ ነገር ግን በስማም ደንግጬ፣ በቃ እኔ እኛ ወደ ውጭ መውጣት ነው የፈራ ነው ማለት ነው። ያው ከሰው ጋር ነው ማድረው፣ ከሰው ጋር ነው የምውለው፣ ችግር የለም ግን፣ እሷ ደግሞ ብቻዋ ነው እዚች ቤት ውስጥ ተዘግቶበት እያደረው። ቆልፋ ነው የምታድረው። በቃ ወይም ተኝታ ነው ወይም መስናኛ ቦታ ሄዲያ ነው የምትባለው እንጂ እዚህ ሞታ በዚሁ ብትቀር ማንም ሞት አለ ብሎ ወይም ገብቶ የሚያነሳት አይኖርምና፣ እንግዲህ እናንተ ደግሞ እግዚአብሔር ይመስገን እኛ ከሀገር ርቀን ስንኖር ደግነን በጣም መልካሞች ነን እና እውነት ከተቸገሩ ጎን የምንቆም ሰዎች ነን እና አበረታታት፣ ደግፏት በቃ ይዞሽ በለዋት ትስት የእናንተን እርዳታ የእናንተን ድጋፍ ስለሚያስፈልጋት ማለት ነው። ለነበረን ቆይታ ሁሉ እናመሰግናለን። ቀጣይ እንገናኛለን።